ፖስትፒል በተደጋጋሚ ሲወሰድ ከማህጸን ውጪ እርግዝና ሊፈጥር እንደሚችልም ተነገርም። በርካቶች ለድንገተኛ ግንኙነት የሚወስዱት ፖስትፒልም በእርግዝና መከላከያ በየቀኑ እየተወሰደ መሆኑም ተነግሯል። በአሁኑ ሰዓት በኢትዮጵያ በርካታ ወጣቶችም ድንገተኛ ጊዜ የሚወሰደውን የወሊድ መቆጣጠሪያ የሆነውን ፖስትፒል አግባብ ባልሆነ መልኩ እየተጠቀሙት እንደሆነም ተገልጿል። ፖስት ፒል በድንገት ለሚፈጠር ግንኙነት የሚወሰድ ቢሆንም በየጊዜው በቋሚነት የሚወስዱት ወጣቶች ቁጥር ቀላል አለመሆኑን እናም የጎንዮሽ ጉዳት ሊያስከትል የሚችል እንደሆነ በፕላን ኢንተርናሽናል ኢትዮጵያ የኮሚኒኬሽን ክፍል ኃላፊ የሆኑትም ዶክተር ምስክር ጌታሁን ለብስራት ራዲዮም ተናግረዋል። መድኃኒቱን በተደጋጋሚ ሲወሰድ ከማህጸን ውጪ እርግዝናን የሚከሰት መሆኑን በመግለጽም በተጨማሪም ረጅም ጊዜ በቆየ የፍቅር ግንኙነት ውስጥ ቁንዱም መጠቀም ማቆምም በተመሳሳይ የእርግዝና ውጭ ለተለያዩ በሽታዎች ተጋላጭ እንደሚያደርግም ተነግሯል። በዚህም ፌስቱላ ህመም ቀዳሚው ስፍራ እንደሚይዘም ተጠቁሟልም። በኢትዮጵያ በኢትዮጵያ ከእርግዝና ና ኮሊድ ጋር በተያያዘም መከላከል በሚቻልም ሆነ ከባድ በሆኑ ምክንያቶችም ህይወታቸው የሚያልፉ እናቶች ቁጥር አሁንም ቀላል የማይባል እንደሆነም በመግለጽም ይህንም ለመከላከል ፕላን ኢንተርናሽናል ኢትዮጵያ የተለያዩ ከተሞች የጤና ተቋማትን በመገንባትና ቀጣይነት ያለውን ክትትል እንደሚያገኙ በማድረግም ስራ እየሰራ መሆኑን የፕላን ኢትዮጵያ ኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁን ጨምረው ለብስራት ሬዲዮ ተናግረዋልም።